ኑት አማኞች ቃሉን እየሰበኩ ቢዞሩም ወንጌላዊ ፊልጶስ በሰማርያ ወንጌልን ቢሰብክም ሐዋርያው ጴጥሮስና ዮሐንስ በሰማርያ ወርደው አንድነትን ቢመሰርቱም በእጃቸው መጫን በኩል መንፈስ ቅዱስ ቢሰጥም ወንጌላዊ ፊልጶስ በምድረ በዳ ለኢትዮጵያዊ ጃንደረባ ወንጌል ቢያደርስም በአዛጦንም ሆነ በቂሳርያ ወንጌልን እየሰበከ ቢዞንም፣ ሳውል ግን ከቆመበት ቀጠለ። ሲያፈርስ ሲያሳስር ነበር። አሁን አንድ ነገር ጨምሮ ብቅ አለ። ሲጀምር ምዕራፍ ዘጠኝ ቁጥር አንድ ሳውል ግን ነው የሚለው በምዕራፍ ስምንት ውስጥ ያሉትን ተዋናዮች በማነጻጸር ልንመለከተው ይገባል ማለት ነው። ሐዋርያት ሰማርያ ደርሰው ሲመለሱ እየሰበኩ ነው። ፊልጶስ ምድረ በዳ ሄዶ ለጃንደረባው እየሰበከ ነው። ከዛ እስከ ቂሳሪያ እየሰበከ ነው። ወንጌል ሌሎች ቦታዎች እየተቀጣጠለ ነው። ስራው ቀጥሏል። ብዙ ሰው እየዳነ ነው። ከአይሁድም ከአሕዛብም ጥቂቶች አይደሉ በጌታ ፍቅር እየተማረኩ ነው። ሳውል ግን የት ነው ያለው? አረሳውም ሉቃስ ይዞት እየሄደ ነው። ሳውል በኋላ ሰፊ ታሪክ የሚጽፍለት እርሱ ሳውል በሚለው ስሙ ሲጠራ በነበረ ጊዜ ምን እያደረገ ነበር? ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ፣ በዚህ መንገድ ያሉትን ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። የሚል ቃል ነው ምናገኝ። ስለዚህ ሳውል በአሳዳጅነቱ እንዴት እንደቀጠለ የጌታን ደቀ መዛሙርት ይላል። እሱ የጌታ ደቀ መዝሙር አይደለም። በዛ ሰዓት እሱ የፈሪሳውያን ደቀ መዝሙር ነው። ከዛም አለፍ ሲል ሌላ ኃይል አለ፣ ደቀ መዝሙር ያደረገው። በጨለማው ዓለም ውስጥ ያለው ኃይል እየተጠቀመበት ነው። የጌታ የሆኑትን እያሳደደ ነው ያለው እና የቀደመውን ሥራውን አስፍቶ እስከ ደማስቆ ከተማ ድረስ ያሰፋ ዘንድ ወንጌል እስከ ደማስቆ ደርሷል። ስደቱም እስከ ደማስቆ የሚደርስበት መንገድ ነው እየተከፈተ ያለው። እንግዲህ ይሄ የብዙ አማኞች የቀደመ ታሪክ ነው። ሃይማኖተኞች የነበሩ ሰዎች ዋነኛ መገለጫ እንደዚህ ነው። የሃይማኖት ቅናት እስከ ምን ያደርሳል የሚለውን ነገር እንድንረዳው ያደርገና ጌታችን ኢየሱስ ክርስቶስ አንድ ነገር ተናግሯል። በዮሐንስ ወንጌል ምዕራፍ 16 ላይ የምናውቀው ነው፣ የተማርነውም ነው። እንዳትሰናከሉ ይህን ነግሬያቸዋለሁ። ከምኩራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ ሁሉ ይላል፣ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል አብንና ወልድን የማያውቅ ጎበዝ ወጣት። በአንድ ጎበዝ ስር አደለ? ያስቀመጡት ልብሳቸውን። ስለዚህ ጎበዝ የሚለው ቃል ሳውልን በወጣትነት ይገልጸዋል። ገና ኢነርጂው አልደከመም። ይህም የጉብዝና ወቅት ሰይጣን ሊጠቀምበት ፈልጓል። ስለዚህ በእግዚአብሔር ቅናት የጌታን ደቀ መዛሙርት ለመግደል እየዛተ። ይሄ መዛት የሚለው ብሪዚንግ ተብሎ ነው የተገለጠው፣ መተንፈስ። በሌሎች ትርጉሞች ላይ ማግሳት አይነት ነው፣ እየዛተ ይላል። እያገሳ ከጀማን ያስጥላችኋል የሚል አይነት በዚህ ቁርጠኝነት እየዛተ አስፈርዶ ሊያስገድላቸው እየያዘ ወንዶችንም ሴቶችንም ሊያመጣ እዛው ኢየሩሳሌም ያደረገውን ደማስቆ ሄዶ ለመድገም ፍጹም ቁርጠኛ ነበረ። ይህንን በምን መንፈስ እንዳደረገው ራሱ ሐዋርያው ነግሮናል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን ይላል። ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘው ይላል። ሳላውቅ ባለማመን ስላደረግሁት፣ ይህን የሚያደርጉት እኔንና አብን ስለማያውቁ ነው አለ። ስለዚህ ክርስቲያኖችን በማሳደድ የጌታን ደቀ መዛሙርት በማሳደድ ጌታን ኢየሱስን እንደ አንድ አሳች አድርጎ የቆጠረው አይሁዳዊ ሃይማኖት እነዚህንም አሳቾች አድርጎ ስለቆጠረ ስለዚህ ለእግዚአብሔር በመቅናት ለእግዚአብሔር መስዋዕት እስከማ ያቀረበ እስኪመስለው ድረስ እግዚአብሔርን ያገለገለ እስኪመስለው ድረስ ቀጥተኛ ሀሳብ ነበረው። ስለዚህ ጌታ ከላይ ተመለከተ። እንዲህ አይነት ቁርጠኝነት ያለው በዚህ ደረጃ በራሱ ፍላጎት በያህዌህ ቅንዓት ግን በተሳሳተ መንገድ ያንን ያህል የሰይጣን መሳሪያ ከሆነ ለምን እኔ አልነጥቀውም? ከሰይጣን ላይና ራሴ አልጠቀምበትም? ያለ ነው የሚመስለው ጌታ። ስለዚህ ደማስቆ ከተማው አቅራቢያ ሲደርስ ሌላ ምንም አይደለም ያደረገው ከሰማይ በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ ይላል። ራሱ በኋላ በሚተርካቸው ክፍሎች ላይ እንደምንመለከተው ጊዜው እኩለ ቀን ነው። ልክ ቀትር ላይ እኩለ ቀን ስድስት ሰዓት ላይ ቢያንስ ከአራት እስከ ስድስት ሰዓት የሚገመት የእግር ጉዞ እንደሆነ ይነገራል ከኢየሩሳሌም እስከ ደማስቆ እንግዲህ በከፍተኛ ወኔ ነው እየተጓዙ ያሉት ሳውልና ጓደኞቹ። እና ቀና ሲል ደማስቆ እየታየች ነው። ቀርበዋል። ለምን እዚህ ስፍራ ላይ ነግሮናል? በደማስቆ ባሉት ምኩራዎች ተቀበለ ሲሄድም ወደ ደማስቆ በቀረበ ጊዜ ቀጥታ በሩ ላይ ወይም እየገባ አይደለም ግን፣ ቀርቦ በዓይናቸው ከተማይቱን እያዩ ምናልባት ቤቶቹ፣ ዛፎቹ እንደዚህ እንደዚህ ሊታይ ይችላል። እዛ አካባቢ ሲደርሱ ወደ ደማስቆ በቀረበ ጊዜ ይልና፣ በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። እግዚአብሔር ይመስገን። ይሄ ብርሃን ከምስራቅ አይደለም የመጣው ከሰሜን አይደለም። ከደቡብ አይደለም። ከምዕራብ አይደለም። ከምድር ላይ ካሉ አራቱም አቅጣጫዎች የመጣ ብርሃን አይደለም። ፀሐይ በምስራቅ ልትወጣ ትችላለች። ይሄኛው ብርሃን ግን ከሰማይ! እንዴ አስቡት። ቀትር ነው ቀትር። ትልቁን የብርሃን ኃይሏን ፀሐይ የምትሰጥ በጊዜ ነው አይደል ፀሐይ ማለች የፀሐይ ብርሃንማ አለ፣ ለዛውም ከፍ ባለ ድምቀት ያለበት ሰዓት ነው። ስለዚህ ይሄ ብርሃን በፍጥረት ዓለም ውስጥ የሚገኝ አይደለም፣ ከሌላ ክልል የመጣ ብርሃን ነው ከሰማይ በዙሪያው አንጸባረቀ እና ውጤቱ ምንድነው የሆነው? ሁሉም ወደቁ በምድር ላይ ወድቆ ሳለ ይላል ሌሎቹም እንደወደቁ የምናየው በምዕራፍ 26 ላይ በአግሪጳ ፊት ይህን ታሪክ በደገመበት ሰዓት ጳውሎስ ተናግሮታል። ሁላችንም ወድቀን ሳለን ነው የሚል መውደቁን፣ ሁሉም ወድቀዋል። ኦኬ ግን ሌሎቹ የሚያዩት ማንነት የለም። ድምፅ ይሰማሉ። ቃላትን ግን ለይተው መስማት አይችሉም። የሆነ ድምፅ ግን ሲወጣ ይሰማሉ። ስለዚህ እነሱ እንደ ዲዳ ነው የቆሙት። እዚህ ላይ እንደምናገኘው ቁጥር ሰባት ላይ እንደ ዲዳ ነው የቆሙት። ሳውል ግን ወድቋል። በወደቀበት በዚያ ሁኔታ ውስጥ ድምፅ መጣ። ሳውል ሳውል፣ ስለምን ምን ታሳድደኛለህ? የሚል ድምፅ። ጌታ ሆይ ማነህ? ሲለው አንተ የምታሳድደኝ እኔ ኢየሱስ ነኝ። ሌላ ቦታ ላይ በእሱ ሪፖርት ባደረገባቸው ክፍሎች ላይ እንደምናውቀው እኔ የናዝሬቱ ኢየሱስ ነኝ፣ በእናንተ ዘንድ የተናቀ ስፍራ ይዤ የነበርኩት ይለዋል። ሳውል ስለ ኢየሱስ የነበረው እውቀት ምንድን ነው? ሙሉ እውቀት እንበለው በቃ፣ ውስጡ ሙልት ያለው ኢየሱስን በተመለከተ ምንድን ነው ሲባል፣ ያ ናዝራዊ ልክ ሌሎቹ እንዳሉት ያ አሳች ተቀብሯል፣ ከመቃብር በታች ዘግተኗል። የእሱን የሱን ጉዳይ አሁን የሱ ተከታዮች ነበሩ እነሱንም ከኢየሩሳሌም አጽድተ ናቸዋል። አሁን ደግሞ አለን ለማለት አንዳንድ ቦታ ሄደዋል፣ እሱንም እናጸደዋለን። ሁሉ ነገር ከመቃብር በታች ነው። እነሱንም ስንገላቸው ሁሉ ነገር ያበቃል፣ ሁሉ ነገር ከሞት በታች ይሆናል። በቃ መግደል ነው። እነሱንም በዚህ ያህዌ ይከበራል፣ በዚህ ያህዌን አገለግላለሁ ብሎ የወጣ ሰው ነው። የሰው ግን የሚገርም ነው። ያ ከመቃብር በታች ነው ተብሎ የተነገረለት ደቀ መዛሙርቱ ሰርቀውታል የተባለው እርሱ በድንገት የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ አለው እና አየው። እንዳየው መረዳት እንችላለን። እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ ብሎ በአንደኛ ቆሮንቶስ ምዕራፍ 15 ላይ ገልጿል። እንዲሁም እኔን ባየህበት ነገር ብሎታል። ለአንተም በምታይበት ነገር አገልጋይና ምስክር ትሆንልኝ ዘንድ ስለዚህ ታይችልሃለው ይለዋል። የተነሳውን ጌታ አየው። ማነህ ሲለው የናዝሬቱ ኢየሱስ ነኝ አ በዚህ ከሰማይ በወረደ ብርሃን የተገለጠው ጌታ ኢየሱስ ክርስቶስ በከበረ ማንነቱ የተገለጠው በትንሣኤ አካል የተገለጠለት ሞትን ባሸነፈበት ከፍ ባለ ክብሩ የተገለጠለት የናዝሬቱ ኢየሱስ ነው። እነሱን ሳይሆን እያሳደድክ ያለኸው፣ የተበተኑትን ሳይሆን እያሳደድክ ያለኸው እኔን ነው። ስለ ምን ታሳድደኛለህ? እራሱን ከሚሰደዱት ጋር ቆጠረ እና ውጤቱ መጥፎ ነው። ለአንተው ልክ ከብረት ጋር መታገል ነው። የመውጊያውን ብረት ብትቃወም፣ ብረቱን ብትመታው ለአንተ ይብስብሃል። አንተ ነው የምትወጋው እንጂ ብረቱ ምንም አይሆንም። እያሳደድክ ያለኸው ይሄንን ነው። እውነት እኮ ነው። ክርስትና በትንሣኤ ጉልበት እያደገ እየበራ እየጠነከረ ነው የሚሄደው። ስለዚህ ጌታ ኢየሱስ ክርስቶስን መዋጋት ውጤቱ ሽንፈት ነው፣ ሲጀመር ይታወቃል። ለአንተ ይበስብሃል፣ ወዲያው ነው። ነገሮች የተቀየሩት። ጌታ ሆይ ምን አደርግ ዘንድ ትወዳለህ? እንዴት እየተንቀጠቀጠ እየተደነቀ እውነት ነው። ከሰማይ የወረደው ብርሃን በዙሪያው ሲያበራ ወደቀ። ይሄ ሁሌም የሚሆን ነው። የእግዚአብሔር ክብር እረኞቹ ዙሪያ ሲያበራ እንዴት እንደፈሩ እናውቃለን። ሁልጊዜም የሚሆን ነው። አንድ አልሸነፍ የሚል የአሮጌው ሰው ትዕቢትና ትምክህት ያለበት ማንነት ሁሌም የሚሸነፈው ከላይ በመጣ ብርሃን ነው። እግዚአብሔር ክብሩን ሲያበራ ሰው ወደ ምንም ይመጣል፣ ወደ ዜሮ ይወርዳል። መጀመሪያ እዚህ ደረጃ ላይ መድረስ ነበረበት። ወደቀ። ጳውሎስ ያሁሉ ትምክህት ያሁሉ ጉብዝና ከዳው ያሁሉ የሃይማኖት ቅናት አብሮ ወደቀ። ያሁሉ ሁሉን የአይሁድን ሥርዓት በመጠበቅ በልጥ ነበር የሚለው የተሸከመው የሰው ጽድቅ በአጠቃላይ አብሮ ወደቀ። በቃ መሬት ላይ ወድቋል፣ ይንቀጠቀጣል። በክብር ሲገለጥ በጌታ በኢየሱስ ፊት መቆም የሚችል ማንም የለም። ስለዚህ ሳውል ተንቀጠቀጠ። ሳውል ከዛ ተደነቀ። ነገሩ አስገረመው። እንዴ ያ የቀበር ነው ያ ናዝራዊው ያ በቃ አሸነፍነው ያል ነው እርሱ እንዲህ ባለ ክብር ተገልጦ እያናገረኝ ነው። በቃ ናዝራዊ ሲባል የነበረውን ጌታ ሆይ ተባለ። ጌታ ሆይ አለና ምን አደርግ ዘንድ ትወዳለህ? እሱ እንደ ባለሥልጣን የሄደ ሰው ደብዳቤውን ሳይጠቀምበት ስልጣኑን ሳይጠቀምበት ከኢየሩሳሌም ይዞት የሄደውን ጉልበት፣ ትልቅ ማንነት ሳይጠቀምበት እንደ አንድ እኮ ዲፕሎማት ነው እየሄደ ያለው። እንደ አንድ መልእክተኛ ነው እየሄደ ያለው። በአጀብ ነው እየሄደ ያለው። እነዚህ ሁሉ ነገሮች ግን ከመሬት ላይ ወድቀዋል። ከላይ በመጣው ብርሃን ተሸንፈዋል፣ ተውጠዋል። እና ምን አደርግ ዘንድ ትወዳለህ? እግዚአብሔር የተመሰገነ የሆ ይሄ ጥያቄ በጣም ጥሩ ነው። ልብ ሲነካ ለውጥ ሲመጣ ሁሌም የሚጠየቅ ነው። የባለ ሃምሳ ዕለትም የነበሩት እነዛ ሰዎች ምንድን ነው ያሉት? ጴጥሮስን ወንድሞች ሆይ ያሉ ጴጥሮስን ሐዋርያትን ምን እናድርግ አደ ያሉት። ይሄ ሃይማኖተኞች ሁሉ ሊጠይቁት የሚገባ ነገር ነው። ያለ ክርስቶስ በራስ ጉልበት፣ በራስ አቅም፣ በራስ ኃይል፣ በራስ ጽድቅ ከፍ ከፍ እያለ ያለው በዙሪያችን ያለው፣ አውቃለሁ ባዩ፣ ኃይለኛ ነኝ ባዩ፣ ያልበረደው፣ ያልሰከነው፣ ከራሱ ውጭ ሌላ እንደሌለ የሚያውቀው የሳውል ዓለም ዛሬም ይሄን ሊሰማ ይገባል። ከእነሱ አንዳንዶች እንደዚህ እንደ ሳውል ያሉ የጊዜ ጉዳይ ነው። በእኛ ላይ የፈለጉትን አቅማቸውን ቢጠቀሙ አንድ ቀን ከላይ የመጣው ብርሃን ቀዳሚ ያደርጋቸዋል፣ ይለውጣቸዋል። ከመሬት ሲጥላቸው የያዙት የቀደመ ታሪክ በሙሉ ወደ ታች ሲወርድ ይለወጣሉ። እዚህ ላይ ጌታዊ ምን አደርግ ዘንድ ትወዳለህ አለው። ይሄን ይህን አድርግ አላለው። የሚገርም ነው። ጌታ እንዴት ጻድቅ ነው! ይቻላል፣ እሱ ቀጥታ መንገር ይችላል። ነገር ግን ተነሳ እና ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግረዋል፣ ነው ያለው። እነዛ ሊያሳድዳቸው ነው እየሄደ ያለው፣ ሊይዛቸው ነው እየሄደ ያለው፣ ሊያስራቸው ነው እየሄደ ያለው ሊገላቸው ነው እየሄደ ያለው። ከእነሱ ስማ፣ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ነገር እነሱ ይነግሩሃል ብሎ ለእነሱ እውቅና ሰጠ። እግዚአብሔር የተባረከ፣ እንደዚህ ነው። የጽድቅ ውሳኔ ይሄ ነው። ወደ እኛ ነው የሚልካቸው። ወገኖች ሁለም የሚሆነው እንደዚህ ነው። እነዚህ የገሊላ ሰዎች አይደሉምን? አሉ የበዓለ ሃምሳ ዕለት ንቀዋቸው ነበር። በኋላ ግን እነዛ ነው የናቋቸው። ወንድሞች ሆይ ምን እናድርግ ብለው ጠየቋቸው። እንደዚህ ነው። ምናልባት ዛሬ ብዙ የሚያጣጥሉበት ሰዎች የጌታ ከሆን ከሆንበት ጊዜ ጀምሮ ለእኛ የሰጡት ስም ለእኛ የሚናገሯቸው የማጣጣያ ቃላት ሊኖራቸው ይችላል። ግን ጌታ ኢየሱስ ክርስቶስ እውነተኛ ነው። እርሱ ልባቸውን ከላይ በመጣው ብርሃን ከጎበኘ በኋላ በራሱ አሰራር ከለወጣቸው በኋላ ወደ እኛው ነው የሚልካቸው። ስለዚህ ዛሬ ላይ ባለማወቅ ሳላውቅ ባለማመን ስላደረግኩት እንዳለው እሚጠላን ሃይማኖተኛ ካለ ያን ለእግዚአብሔር ክብር ነው ብሎ የሚያስብ ከሆነ ጸልዩለት። በቃ ሌላ ምን እንላለን? እስጢፋኖስ ምን አደረገ? ይህን ኃጢአት አትቁጠርባቸው ብሎ ከጸለየላቸው ሰዎች ደግሞ አንዱ ልብሱን ልብሳቸውን የሚጠብቀው ይሄ ጎበዝ ነው። የዛ ጸሎት ውጤት ጌታ ኢየሱስ ክርስቶስ እንደዚሁ ነው። በቀራኔው መስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅርበላቸዋል በላቸዋል። የዚህ ውጤቱ ምን ሆነ? ሐዋርያው ጴጥሮስ የአርባ ዓመቱን ሽባ በፈወሰ ጊዜ አምስት ሺህ ሰው አመነ። እግዚአብሔር ተአምራዊ አምላክ ነው። ስሙ ብሩክ ይሆን በጣም ተአምር እኮ ነው። ያ አሳዳጁ አገልጋይ ይሆናል፣ የጌታ አገልጋይ ይሆናል። እንዴ ተገርመው እኮ ምንድነው ያሉት? ገላትያ ምዕራፍ አንድ ላይ አማኞች ነገሩን ሲሰሙ ምንድን ነው ያሉት? ሲያሳድድ የነበረውን ሃይማኖት፣ አሁን ይሰብከዋል እኮ ነው ያሉት። የሚያጥላለውን ሊያጠፋው የወጣውን እምነት በኋላ ዝም ብሎ መቀበል እኮ አይደለም፣ የሚያገለግል ለጌታ የተመረጠ እቃ እኮ ሊሆን ነው። እግዚአብሔር ይመስገን። እንግዲህ ከዚህ በኋላ ጳውሎስ ይሄ መገለጥ ካበቃ በኋላ ጉዟቸውን ሊቀጥሉ አይኑን ክፍት ያደረጋል፣ ምንም የለም አልታያለሁ የሚገርም ነገር ነው። ከዚህ በኋላ ባሉት ሦስት ቀናት ውስጥ ሐዋርያው ወይም በኋላ ሐዋርያ የሆነው ይህ ሳውል ወደ ውጭ ሳይሆን ማየት የተፈቀደለት ወደ ውስጥ ነው። ከዚህ ውጭ ሌላውን ነገር ማየት አይችልም፣ ሁኔታዎችን አያይም ማለት ነው። ስለዚህ ሰዎቹ እጁን እየመሩ ወሰዱት። ዓይኖቹ በተከፈተ ጊዜ ምንም አላየም። እጁንም ይዘው የመሩ ወደ ደማስቆ አገቡት ይላል። ሳያይም ሶስት ቀን ኖረ። አልበላም፣ አልጠጣም። በቃ አልበላም፣ አልጠጣም። ምግብ ራሱ ትዝ አላለው። የተፈጠረው ሁኔታ የገጠመው ነገር በሕይወቱ የተከሰተው ለውጥ ምግብ እና መጠጥ ትዝ እንዲሉት አላደረገም። ጾም ላይ ነበር ማለት ነው። በኋላ ደግሞ ስንመለከት ጌታ ኢየሱስ ለሐናንያ ሲነግረው እርሱ ይጸለያል ብሎታ። ከአስር ጀምረን ዝምብለና ንብበበዛው በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳ ቤት ሳውል የሚሉትን አንድ የጠርሴ ሰው ፈልግ ይለውና፣ እነሆ እርሱ ይጸለያልና ይለዋል። ሐናንያ እጁን ሲጭንበት አይቷል። ሐናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለ። ሐናንያም መልሶ ጌታ ሆይ፣ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ሥልጣን አለው አለ። ጌታም ይህ በአሕዛብም በነገሥታትም በእስራኤል ልጆች ፊትም ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄዶ ወደ ቤቱ ገባ። እጁንም ጭኖበት ወንድሜ ሳውል ሆይ፣ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞም ታይ ዘንድ እና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይን ወደቀ። ያን ጊዜ ደግሞ አየ። ተነስቶም ተጠመቀ። መብልም በልቶ በረታ። ሦስት ቀን ሙሉ በጾምና በጸሎት ነው የሰነበት በጸሎት ውስጥ ነው ያለው። እስኪ ያስቡ፣ ጸሎት ላይ ከሆነ አይኖቹ ወደ እግዚአብሔር ብቻ ነው የሚያዩት። ልቡ ወደ እግዚአብሔር ብቻ ነው፣ በቃ ወደ ውስጥና ወደ ላይ ማየት ይችላሉ፣ ወደ ጎን ማየት አይችሉም። እግዚአብሔር አንዳንዴ እንደዚህ አይነት ጊዜ ይስጠን በእውነት። እና እግዚአብሔር ሐናንያን ያላከለት አያችሁት? ወደ ከተማ ሲገባ ተቀባዮች ተገኙ። አንደኛ ይሁዳ፣ ሁለተኛው ሐናንያ ናቸው ሁለቱም ለአዲስ አማኞች ያስፈልጋሉ ይሁዳ ከስሙም ስንረዳው አይሁዳዊ የነበረ ሰው ይሄንን አሳዳጅ በስንት ታጃቢ አጃቢ ታጅቦ እየገባ ያለ ከካህናት አለቆች ስልጣን ተቀብሎ እየመጣ ያለን ሰውዬ የቤቱ መቀበል ከባድ ነገር ነው በጣም በጣም ይከብዳል ከኢየሩሳሌም ተሰዶ የመጣ ሰው ነው ራሱ ይሁዳ አማኝ ነው። የጌታ ደቀ መዝሙር ነው። በቤቱ ተቀበለው። እንዴት! ክብር ለጌታ ይሁን። ልብን ያዘጋጃል ጌታ። እና እንደዚህ ባሉ ላሉ ሰዎች ክፍተትን የሚሞላ በአንድ ክፍተት ላይ የሚቆም ሰው ያስፈልጋል። መንፈሳዊ አገልግሎት ደግሞ የሚሰጥ ሰው ያስፈልጋል። ይሄ ሰው ቤቱን ነው የሰጠው፣ የጸሎት ክፍል ሰጥቶታል። በቃ ምግብ እንደሆነ አያስቸግርም፣ ሶስት ቀን ሙሉ አልበላም የጸሎት ክፍል ብቻ ነው የሰጠው። ሌላው ግን አገልጋይ ተላከ፣ ራሱ ጌታ አላከው። በነገራችን ላይ ሳውል ጸሎት ላይ ብቻ አይደለም ሌላ ራእይም ደግሞ እያየ ነበር። ሌላው ራእይ ምንድነው? ሐናንያ የሚባል ሰው መጥቶ እጁን እንደሚጭንበትና አይኑን እንደሚከፈት እግዚአብሔር በራዕይ ነግሮታል። ሐናንያ ማን ነው? ሐዋርያ ነው አይደል? ነቢይ ነው። የሆነ ትልቅ ሰው የሚባል ነው ዝነኛ የእነ ፊልጶስን እንኳን ያህል ዝና አለው። ስሙ እዚች እዚሁ ጋር ነው የምናውቀው። ጌታ አሰራሩ የሚገርም ነው። ምንም ስሙ ብዙም አይታወቀውን ሐናንያን ብድግ አድርጎ በቃ ሂድና እጅ ጫንበታል። እንደዚህ ሊጠቀምብን ይችላል። እውነት እኮ ነው። ያንን ትልቅ ሰው መጽሐፍ በመጽሐፍት እውቀት የበረታ ነገር አዋቂ የነበረ የምኩራቡን ታላቅ ሰባኪ አጵሎስን ማን ነው ወደ ወንጌል ያመጣው? ራሱ ጳውሎስ ወይም ሌሎቹ ትልልቆቹ አገልጋዮች አይደሉም። አቂላና ጵርስቅላ፣ በቃ ባልና ሚስት ትልቅ የሚባሉ አገልጋዮች። ጌታ በዋናነት ሊጠቀምባቸው የሚችላቸውን ሰዎች ስማቸው የማይታወቅ አማኞች ሊያመጧቸው ይችላሉ። ምንድን ነው የምንማረው ከዚህ? እንመስክር፣ ለማንም እንመስክር በቃ እራሳችን እኔ ሰባኪ ነኝ እንዴ እኔ ወንጌላዊ ነኝ እንዴ እኔ እንት ነኝ እንዴ እኔ አገልጋይ ነኝ እንዴ አንበል ሂድ ከተባል ሂድ ሀናንያ ሂድ ተባለ ሄደ አድርገ የተባለውን አደረገ ከዛ ከአይኖቹ እንደ ቅርፊት ወደቀ ከትልቁ ሰው ላይ ከዛ በኋላ ማየት ቻለ መብል እህል መብል በልቶ በረታ ይላል አንዴ ብርታቱ በመብል ብቻ አይደለም በቃ በመለወጡ በአዲሱ የኃይል ጉልበት ስጋዊውም መንፈሳዊውም አቅሙ ጨመረ። ከዛ ወዲያ ያደረገውን የሚቀጥለው ሳምንት እናያለን።